ምን ልታዘዚ? ውዴ እኔ የምልሽ እና እሷ ሳታስብ ድንገት የሆነ ነገር ላረግላት ፈልጌ ነው እና ልጅቷ ደግሞ በጣም አጭር ናት እና እንዴት ላደርግ ፎቶ አንቺ ልከሽልኛለሽ በፎቶ ሁሉ እሺ ከዚህ ሌላ ውጭ አለሽ ሁላ ይሄ ነው ምርጫ እስቲ አሳይን ጨርቆችሽን

ምረጭና ወይም ደግሞ ወርደሽ፣ እኔ ቲክቶክ ላይ በየቀኑ የምሰራው አለ። ይሄንን ሽፎን ብለሽ መርጠሽ እሺ። ቆይ፣ እሺ፣ ስልኬን ልስጥሽ። እሺ፣ ስልክሽን ስጭኝ እና እንትን እልልሻለሁ። ነጠላው ግን ተመሳሳይ ነው። ሰራ ያለ ተመሳሳይ እንዴት ይሆናል? መሳሳይ ተመሳሳይ ስልሽ አሁን ለምሳሌ አንዳንዱ ትልቅ ነው፣ አንዳንዱ ትንሽ ነው የሚሆነው። እና የሆነ ለቀቅ ቢል ደስ ይለኛል። ነጠላ ችግር የለብኝም አሪዋ ምክንያቱ የራሱ የሆነ ነጠል አለው። አው ሁለቱንም ቅባት አቮካዶና፣ እሺ ከዛ ወይን